ድንገት ድንገት የልጆቼን ደስታ አያለሁ ብሎ እየጠበቀ እየጠበቀ ወይኔ ብሎ ሲወድቅ ነው ያየሁ። እናንተ ቤት ወይኔ አይሆንም። ለዚህ አባት ጸልያለሁ። የሞት አዋጁ አሁን ይሻል። አይድንም ይዛችሁ ሂዱ ከዚህ በኋላ ተብሎ እያሱ የሚባል ሰው ታውቃለህ? አሁን ከኔ ጋር ያለ ሰው ነው። ከእሱ ጀርባ አሮን የሚል ስም ደግሞ አየው። እሱም ከኛ ጋር ያለ። አሳልፌ አልሰጥሽም። አሜን። ትመለሳለች ብለው እየጠበቁ ነው። አትመለሽም። ትቀጥ ያለሽ። አሜን። ሂጂ። ባለሙያ ጅ ነዋ። አሹ ሴራሚክ የሚባል ነገር ታውቃለህ? አውቃለሁ። ያንቺ አባት የት ነው ያለው? አዎ እያት። ዛሬ የአባትሽ ቤት፣ የአባት ዘር ሰላም እንዲሆን ጸልያለሁ። አሜን። እግዚአብሔር ሰው ያንተ ስም ማን? አየለ። አየለ ምን አለ አየለ? ምንሽ ነው? ያባዬስም እግዚአብሔር አምላክ እንደዚህ አለኝ፣ በአንቺ ምክንያት የቤታችሁን ነቀፌታው ሁሉ አስወግደዋለሁ። አሜን። ዛሬ አየለ የሚባለውን ሰው እየተከተለ እርግማን እግዚአብሔር ጻፈልኩታለሁ። አሜን። በቅርብ ጊዜ ድንገት ወይኔ ብሎ እግሬን ብሎ ሊተኛ፣ ጠላት የቀጠረውን ቀጠረው እግዚአብሔር አፈረስኩታል። ድንገት እግሬን ይላል፣ ይተኛል፣ ለተወሰነ ቀን ጠላት ያስረዋል፣ ይሞታል። እግዚአብሔር ጣልቃ ገባ። ድንገት ድንገት የልጆቼን ደስታ አያለው ብሎ እየጠበቀ እየጠበቀ ወይኔ ብሎ ሲወድቅ ነው ያየሁት። እናንተ ቤት ወይኔ አይሆንም። እናንተ ቤት ሀዘን አይሆንም። እናንተ ቤት ለቅሶ አይሆንም። እናንተ ቤት ሞት አይሆንም። እናንተ ቤት ጭንገፋ አይሆንም። እናንተ ቤት ጉስቁልና አይሆንም። ስኳር፣ ግፊት ጠላት ያወጨው አዋጅ በጌታ በኢየሱስ ስም ከዚህ ቤት ይገልበጥ፣ በኢየሱስ ስም ይገልበጥ። እስራቱ ይበጠስ። እስራቱ ይበጠስ። በክርስቶስ ኢየሱስ ስም አሜን። እሱ አልነገረኝም። የሞት አዋጅ እንደታወጀበት የተናገርከኝ አንተነው እኔ ደግሞ አንተን አምናሃለሁ። የእስራኤል ቅዱስ እግዚአብሔር አሜን። በጎ ፈቃድ ቢሆን ይሄ የሞት አዋጅ ይሻር። አሜን። ይሄ የሞት አዋጅ ይሻር። ይሄ የሞት አዋጅ ይሻር። አባቴ ነጻ መውጣት ይሁንለት። ሐኪሞች፣ ዶክተሮች አይቻልም፣ አይተርፍም፣ ይሞታል ብለዋል። ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን እያ ደግሞ በእምነት ጸለይን። አሁን ፈውስ ይሁንለት። አሁን ፈውስ ይሁንለት።

ሃሌሉያ እያሱ የሚባል ሰው ቃለ አሁን ከእኔ ጋር ያለ ሰው ነው። በስራ ከአንተ ጋር ያ የሱን ነገር ወደ በረከት ልቀይረው። ሜ ሜ ሃሌሉያ ልክ ውሃውን ልሰጣው ስል እጁ ላይ ይህን ስም አየው። ከሱ ጀርባ አሮን የሚል ስም ደግሞ አየው። እሱም ከእኛ ጋ ነው ያለው። ሃሌሉያ መንፈስ ሰው ጨብጠው በቅርብ ጊዜ በምስጋና እንገናኛለን፣ በምስክርነት እንገናኛለን። እግዚአብሔር ነገርህን እ እጥፍ ቀይረለ እጥፍ ቀይረዋለ። አንድ ሰው ነገር ተቀየረ የሚል አሜን ብሎ ይውሰድ። አሜን። አባቴና አምላኬ እግዚአብሔር ወይ በዚህ ኋላ ይጸለይ። አሜን። ይህ ውሃ ውሃ ነው፣ ምንም አቅም ጉልበት የለውም። የስምህን ኃይል ጠራው አምራት ሆነ። በኢየሱስ ደም ተቀየረ፣ ተቀየረ። አሜን። እንደዚህ ከፍልሽ አለው እያለ ነው አለኝ። ጠላት ልክ እሱ ጋር ስቆም እንደዚህ ሊከፍልሽ አልከፈልም። በስቲ ኢየሱስ ጌታ ነው። ይሄው ከዚህ እንደዚህ ይዞሽ እንደዚህ ጨምሮ በዚህ ሳይድ እንደዚህ የጡትሽን ጨምሮ ሊከፍልሽ ያለ ነገር እግዚአብሔር ጣልቃ ገባሁ አለኝ። አሜን እስኪ አንድ ሰው ይጩህና አሜን ይበለኝ። አሜን ደግመህ አሜን በለኝ። የመጨረሻ አሜን በለኝ።

እግዚአብሔር አምላክ ካንተ ጋር ይሁን፣ አሜን። እንዲህ ማለት ብዙ እንቅፋት የመታ ሰውነህ አንተ ከዚህ በኋላ አይመታህም። ድንገት እንኳ ቢያገኝ ማለት ነው። በመታህ እንቅፋት አትወድቅም። አሜን። በመታህ እንቅፋት ደግሞ አትቆምም። ተስፈንጠረ ትሄዳለህ። አሜን። እጆች ከፊ ባሎ። አሜን። ትናንት፣ ከትላንት ወዲያ፣ አምናና ካቻምና እንቅፋት የመታችሁ የወደቃችሁ የቆማችሁ ካላችሁ የሚቀጥለው እንቅፋት እንደዚህ ይሆናል፣ አንደርድሮ ወደ ክብር ያስገባችኋል። አሜን። አንደርድሮ ወደ በረከት ያስገባችኋል። አንደርድሮ እግዚአብሔር ወዳ የላችሁ ያደርሳችኋል። እንዲህ ነው የሚሆነው። እንቅፋት የለም አልልህም። ትጸልያለህ ትጾም፣ ታመልክ እንቅፋቱ መንደርደሪያ እየሆነ አሜን ቀጥል፣ በሩጫ በቃ አገኘሽለት። የእግዚአብሔር እጅ ጣልቃ ገባ። እኔ አዲስ አበባ ከተማ ላይ ሆኜ በጌታ በኢየሱስ ክርስቶስ ስምና ስልጣን ሁለት መቶ ምናምን ኪሎ ሜትር ላይ ያለውን አባቴን ሊይዝ የወደደ የአውሬ ጉልበት ዛሬ በኢየሱስም ረገምኩት፣ የተረገመ ይሆን ረገምኩት፣ የተረገመ ይሆን። እጁን እግሩን ሊያስር የሚፈልግ አይምሮን ሊይዝ የሚፈልግ የተመታ ይሆን። ከዚህች ማይክሮ ሰከንድ ጀምሮ ፈውስና ሰላም ይሆንለት። ወደ ቤታቸው በጌታ በኢየሱስም የእግዚአብሔር መላእክቶች ገቡ። አላውቅም እግዚአብሔር አሳልፌ አልሰጥሽም አለኝ። የሆኑ የማያምኑ ሰዎች በጌታ ያልሆኑ ሰዎች አየሁ የአንቺ ባክግራውንድ አሳልፍ አልሰጥሽም፣ አሜን። ትመለሳለች ብለው እየጠበቁ ነው። አትመለሽም፣ ትቀጥያለሽ። አሜን። አራምድሻለሁ አለኝ ጌታ። እንዴት ነው አሹ? ደህና ነህ? ደህና ነኝ አባ። ዝም ብለህ ይወሰይ ሰውዬ። እሺ፣ ጅን ዘርጋ። አህ የባለሙያ ጅ ነው። አሹ፣ ይገርማል በጣም። ሃሌሉያ። አሹ፣ ሴራሚክ የሚባል ነገር ታውቃለህ? አንተ ማለት በጣም የተጨበጨበልን በጣም የተጨበጨበልን የሴራሚክ ባለሙያ ነው፣ የሴራሚክ ባለሙያ ነው። አዎ እንተዋወቅ ብለው ጠላት የዘጋብህን ያንን ደጅ እግዚአብሔር ከፍቶ አሳልፎ ይሰጥሃል። ጠላት የቆፈረብሽን ያንን ጉድጓድ እግዚአብሔር ደፍኖ ያሻገርሻል። ጠላት ያሰውን ያንን በረከት እግዚአብሔር አስለቅቆ ይሰጥሃል። በጌታዬ በኢየሱስም ከደቡብ አካባቢ የተከተለህን የእርግማን ማንነት ቆርጫዋለሁ። ከዚህ ቀን ጀምሮ የእጆች ስራ ሁሉ ይባረኩ። በነገር ሁሉ መከናወን ይሆንለን። በኢየሱስም አሜና ና በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ሥላሴ ሰብ ወደ በረከት አስገባ።